ሻዎች ይለያሉ። ጥንካሬያቸው ይለያል። ፍቅራቸው ይለያል። አስተሳሰባቸው ይለያል። እዚህ ዩቱብ ላይ ከማውቃቸው ልጆች ሁሉ ይለያሉ ማለት ነው። እና ፍቅርዬና ፉዬ ትናንትና የሆነ ነገር አጋጥሞ ነው የጠፋ ነው ምናምን ብለው መተው ነበረ። ከብዙ ጭንቀት በኋላ ብዙ ተመልካቾች ምኑ ነው ምን አጋጥሟቸው ይሆን? እንኳን አይደለም የምንወዳቸው አንወዳቸውም ብለው የሚያስቡ ልጆች ሁሉ ሲጨነቁላቸው ነበረ። ለምን እንደጠፉ በምሪያ ጠፍተው የሆነ የሚለው አሳስቦ ነበር። ግን ትናንትና ትንሽ ችግር አጋጥሞ ነበረ ምናምን ብለው መጥተዋል። ሰላም አለይኩም ወረሀመቱላሂ አበረካቱ። ሰላም ቤተሰብ እንዴት ናቸው? ከኔጋ ሁሉ ሰላም ነው እና በቃ እነሱ የሆነ ችግር ሲያጋጥማቸው ራሳቸው ናቸው የሚፈቱት። ሌላ ቢሆን እያንዳንዱ ነገር ካሜራ ደቅ ነው ማለት ነው። እዛ ጋር ደግሞ እንዲህ ፍቅር እየስ ካሜራ ደቅ ና ይል እንዴ ምናምን ለምትሉት ነገር እነሱ እኮ ችግራቸውን ካለፍ ካለፈ በኋላ ምናምን ያጋጠማቸው ነገር ከአለፈ በኋላ ምናምን ቪዲዮ ለመስራት ዝግጁ ስትሆን ፉፉ ደግሞ ፕራንክ አደረጋት ማለት ነው። ቪዲዮ እንደምትሰራ ምናምን ሲያቅ ፕራንክ አደረጋት እንጂ ከመጀመሪያ ከነበሩበት ችግር ጀምሮ አይደለም ቪዲዮ ሲቀርጹ የነበሩት ማለት ነው። እና የሆነ ችግር አያጋጥማችሁ፣ ግን ደግሞ የሰው ልጅ በምድር ላይ ሲኖር ችግር ያጋጥመዋል። ያኔ ማንኛችንም ችግር እንዲያጋጥመን አንፈልግም። ነገር ግን ደግሞ ችግር አማክሮ ወይም የሆነ ነገር የሆነ ነገር ሲያጋጥማችሁ አማክሯችሁ ምናምን አይደለም እና በድንገት የሚፈጠር ነገር ነው። ግን ከዛ ነገር መውጣታችሁ ከዛ ነገር መትረፋችሁ ትልቅ ነገር ስለሆነ እንኳን በሰላም መጣችሁልኝ ፍቅርዬና ፉፍዬ ከዛ ነገር ወታችሁ ማለት ነው እና ያው በቃላ ጎበዞች ናቸው ብዬ ነው የምለው። ማለት ነው ያው ብዙ ብዙ ብዙ ብዙ ነገር እያየን ስለሆነ እነሱ እንደዚህ ሊሞት ሊሞት አፋፍ ላይ እየደረሰ እኮ ካሜራ፣ በዚህ ሰዓት እኮ ለቅሶ ቤት ላይ ራሱ ካሜራ ተደቅኖን እንኳን አይደለም የሆነ ችግር ምናምን ለቅሶ ቤት ማንኝ ለቅሶ ቤት አሁን እዚህ የከተማ ለቅሶ ቤት ማለት ነው ካሜራ ነው። እዚያም የሆነ በተለይ ታዋቂ ምናምን ሰው ከሞተ በቃ ካሜራ በካሜራ ነው ሰውየው ሞቱ ሰዎቹ ካሜራ ይዘው ይደቅናሉ። ደቅ ነው። አልቃሾችን ይቀርጻሉ ማለት ነው። እውነት በጣም ዘመኑ እኮ በጣም ነው የሚገርመውና ብዙ ነገር ኧረ ከዛም እንደ ዩቲዩበር ላይ ደግሞ ዩቲዩብ ላይ ብዙ ነገር እያየ ነው ማለት ነው። ነገር ግን እነሱ ያጋጠማቸውን ነገር ለራሳቸው ፈተው ለራሳቸው ጥረው ተጣጥረው አንድ ላይ ሆነው መፍታታቸው በጣም ደስ የሚል ነገር ነው ማለት ነው። በጣም በጣም ነው ደስ የሚለው። እነት የኔ ጠንካራዎች፣ አቤት እናንተ እኮ ትለያላችሁ። ጥንካሬያችሁ ለራሱ ሰውን ያስተምራል። የትንሽ አዋቂ ናቸው ማለት ገና ታዳጊ ናቸው። ግን ደግሞ ትልልቅ ሰዎች ከነሱ ትምህርት በጣም ብዙ ትምህርት የሚወስዱት ነገር አለ ማለት ነው። ብዙ ከፍቅርዬ በተለይ ብዙ ብዙ ነገሮችን አሳልፋ ጥንካሬዋ ምናምን እዚህ ለመድረሷ ምናምን መድረሷ ምናምን ብዙ ነገሮችን አሳልፋ ጥንካሬዋ ምናምን ሳይደነቅ የሚታለፍ ነገር አይደለም። ምን ፉፉዬም ቢሆን ከፍቅርዬ ጎን ሆኖ የገጠማትን ነገር አብሮ ክፉም ገጠማት፣ መጥፎም ጥሩም ገጠማ ከጎኗ ሆኖ እሷም እንደዛው ክፉን ገጠመው ደስታም፣ ከጎኑ ከእያንዳንዱ ነገር ከጎኑ ከጎን ለጎን ሁነው ሳይነጣጠሉ እንደዚህ በቃ ብር ሳያታልላቸው ብር ሳያጣላቸው እስካሁን እስካሁን ድረስ አብረው እዚህ ድረስ እዚህ መቆይታቸው ዩቱብ ላይ ካየናቸው ናቸው ጀምሮ ማለት ነው እነሱ በፊት ጀምረው ነው አብረው አደግ ናቸው በፊት ጀምረው ነው በፊት ከህፃነታቸው ጀምረው ነው አብረው ግን የነበሩት ነገር ግን ከእኛ ለራሱ ካየናቸው ዩቱብ ላይ ካየናቸው ይኸው ቆየን ማለት እና አብረው እዚህ እስካሁን ድረስ አሉ፣ እያየናቸው ነው። ብዙ ልጆች አብረው ዩቱብ ጥንዱ ነው ለራሱ ጥንድ ነን ምናምን ብለው መጥተው በተለያየ ምክንያት የሚለያዩ አሉ። መሰዳደቡ ላይ እየደረሱ የሚለያዩ ልጆች አሉ ማለት ነው። አንተ እንደዚህ እንደዚህ እንደዚህ በቃ አብሯት እንደዛ ስታ ፍቅረኛ ነው ምን ነው እያልሽ እያቀፈች ወይም እየሳመች ምናምን ስታሳይን እንዳልነበር በሆነ ሰዓት ደግሞ የሆነ የሚያስጠላ ስድብ እየተናገረች ወይም የሚያስጠላ ስድብ እየተናገራት ምናምን ቪዲዮ ይዘው ይመጣሉ ማለት ነውና፣ በጣም የእነ ፍቅርዬ ግን በጣም ደስ የሚል ምንም በቃ አላ እስካሁን ድረስ አብረው ክፉም ገጠማቸው ደግ እየተጋገዙ አብረው እዚህ የደረሱ ልጆች ናቸው ማለት ነው እና እናበረታታቸው። ፍቅርዬ በቅርብ ሁለት መቶ ሺህ ኬ እንድትገባ እናበረታታት ማለት ነው ፉፉ መቶ ሺህ እንዲገባ እናበረታታቸው። ይገባቸዋል። ጠን ገና ልጆች ናቸው። ዩቱብ ላይ ከማያቸው ዩቱበሮች ገና ልጆች፣ ታዳጊ ልጆች ቢኖሩ ፍቅርዬ እና ፉፎ ናቸው። ገና ናቸው የእውነት። ሌላው እንኳን በእድሜም ከፍ ስለሚል ሌላው ዩቱበር ያኔ እንትን አይደለም፣ ምንም እንትን ቢል፣ እነዚህ ግን ቢበረታቱ ገና ልጆች ስለሆኑ ብናበረታታቸው የእኛም ጥሩ ነገር ራሱ ይዘው የሚያድጉ ማደግ የሚችሉ ልጆች ናቸው። ያኔ ያዩትን ነገር ቀርጸው እንትን የሚሉ ልጆች ናቸው ማለት ነው እና ያው በቃ እናበረታታቸው ነው የምለው እና እንኳን በዚሁ አጋጣሚ እንኳን ካጋጠማችሁ ችግር በሰላም ወጣችሁ፣ ፍፉ ፍክርየ የኔ የኔ የኔ ዳይመንዶች ማለት ነው። እንኳን ካጋጠማችሁ ነገር በሰላም ወጣችሁ። ያው የሰው ልጅ እንግዲህ እንደነገርኳችሁ ብዙ ነገር ያጋጥመዋል በህይወቱ ሲኖር፣ በጣም ከባድ ነገር ራሱ ያጋጥማል በጣም ብዙ ነገር ያጋጥማል። ግን ከዛ ችግር ከዛ ከባድ ነገር ስትወጡ ደግሞ በጣም ደስ ይላል እና ያንን ደግሞ ያንን ችግር የሆነ ሌላ ሰው ምናምን እንትን ብላችሁ ሳይሆን ራሳችሁ ጥራችሁ ራሳችሁ ከዛ ችግር በራስ ማንንም ሳታስጨንቁ፣ ቤተሰብ ሳታስጨንቁ፣ ጓደኛ ሳታስጨንቁ እርስ በራሳችሁ ራሳችሁ ያንን ችግር ስትወጡ በጣም ከምንም በላይ በጣም ነው ደስ የሚለው እና ኔ ጠንካራዎች፣ የኔ አበባዎች የታዳጊዎች እንኳን ከዛ ችግር ወጣችሁ በሰላም ማለት ነው። የእውነት ከችግር እንደነገርኳችሁ ማንንም ሳታስጨንቁ በራሳችሁ ጥራችሁ ውደቅም ካለባችሁ ወርቃችሁ ወይም መነሳትም ካለባችሁ እንደምንም ብላችሁ ከገባችሁበት ችግር ስትወጡ ያለው ደስታ በጣም በጣም የደረሰበት ያቀዋል ማለት ነው። የሆነ ችግር አጋጥማችሁ ከዛ ችግር ማንንም ሳታስጨንቁ በራሳችሁ ጥራት ወታችሁ የምታውቁ ልጆች ታውቁታላችሁ ማለት ነው። ይህ አንዳንድ ሰው አለ፣ አሁን የሆነ ችግር ሲያጋጥመው በቃ ቤተሰብ ምናምን በቃ ከራስ ጭንቀት በላይ ሌላ ጭንቀት ለቤተሰብ ያንን ችግር ተናግሮ ቤተሰብ ሲጨነቅ ደግሞ የቤተሰብ ጭንቀት እንትን ማለት ምናምን፣ ሌላ ሌላ ውስብስብ ያለ ጭንቀት ውስጥ ነው የምትገቡት። ግን በራሳቸው አፈናችሁ ይዛቸው ያንን ችግር መውጣት የምትችሉ መስሎ ከታያችሁ ከዛ ችግር የምትወጡ ከሆነ በጣም ጠንካራ ሰዊ ናቸው እና እና ነፉዬም በጣም ጠንካራ ልጆች ናቸው። ያው ማለት ነው ክላተር ሪቫል እንግዲህ ምንም ማድረግ አይቻልም። በነገራችን ላይ ብዙ ብዙ ነገሩ በቃ በወሮ ሆርባዶ ይቀራል። አላወራው እንጂ ማለት ነው። በጣም የማየው ነገር በጣም ግርም የሚለኝ ብዙ በጣም የሚገርመኝ በፉና በፍቅዬ ዙሪያ በጣም የሚገርመኝ በጣም ብዙ ነገር አያለው ጋይስ ማለት ነው። ነገር ግን ወር ብዙ ይችላል ይባል የለ እስኪ ይቀመጡ ወደ ሆዴ ማለት ነው። አንድ ቀን አወራዋለሁ ማለት ነው እና ወዲ ሀገር ልጆች እስኪ አይ ቪዲዮ መጨረሻ ለተከታተላችሁ እጅ ከልብ አመሰግናለሁ። ቪዲዮ ላይክ አርጉ። ደም ደግሞ ለቤቴም አዲስ ከሆናችሁ ሰብስክራይብ አድርጉ። ባይ ጋይስ